ዶሮች ዶሮች ይሄው ዶሮ እንግዲህ እርባታ፣ ሀዲያ ለምንድን ነው ግቢ ያለሽ እርባታ ጀመሪም ወይ? ያው ጎረቤት ያሸግራሉ የሚገርማችሁ ነገር ስለሆነ ብዙም እንትን አይልም ማለት ነውና፣ ላበጃቸውና ሰያቸዋለሁ። እንቁላል ከመብላት አልፊ መሸጥ የዶሮች ውጤት እኔ ማሰማ ተባረካለ። ሁለቱ ናቸው ያሉኝ ይጥላሉ። ዛሬ ዶሮ ልገዛ ገበያ እየወጣሁ ነው። እንቁላል አይደል እንደዛው ሽጭ አብራችሁ ይሁን ቤተሰብ። ከገበያ ተመልሰናል። እንዴት እንዴት እንደሚያምራያችሁ! ማሻአላ ተባረካለ። ጁማአ ማለት ነው እኛ ጋር ጁማአ ገበያ። በጣም ደስ ነው የሚለው ቀሪው ተመልከቱ። ስ ወላሂ ሲያምር ማለት ሲያምር ሲያምር ማሻላ፣ ተባረካላት። ቲማቲም ራሱ እንደዛው ምንም ትንሽ ጨመረ ቢባል ኳ ደና ነው። ሽንኩርትም አሪፍ ነው። ኪሎ አምሳ ብር አርባ ብር ኪሎ አርባ ብር ሽንኩርት ማለት ነው። ድንች ነው ትንሽ ወደድ ያለው ሰባ ብር ገብቷል። ምንም ማለት አይደለም፣ ደህና ነው ራሱ ማለት ነው። ምክንያቱም የኦርቶዶክሶቹ ጾም ስለሆነ አልጫው ነው ስለሚጠቀሙ ማለት ነው። እንደምታውስ ቃሪው ምናምን በጣም ነው ደስ የሚለው። ዶሮችም ገዝቻለሁኝ የተወሰኑ ዶሮች እንግዲህ ሲህ የመጀመሪያ የመጀመሪያ በአስር ሺ እስኪያቀለባቸው በአስር ሺህ ብር ለመንቀሳቀስ እሞክራለሁ ብያለው። ዶሮዎች በጣም ተወደዋል። የእንቁላል ዶሮዎች እሲ ልግዛና ልሞክረው ብዬ አሳያቸኋለሁ ማለት ነው። ለአሁን ያሉኝን ዶሮዎች እንቁላል በዛው እግር መንገድ ሽጨን የመጣሁትና ይው ገዛዝች መጣሁኝ እላቸዋለሁ። ሽንኩርት፣ ቲማቲም፣ ቃሪያ፣ ሰላጣ ውጭ አድርግ። የሆነ ሰላጣ ልሰራ ነው ምሳ ማለት ነው ምሳ እንስራ ምሳ ግድ ነው። ቀይ ስርና ያው ቀይ ስርና ሽሮ ሰርተናል። ከዛም ደግሞ እንደዚህ አድርገን እንሰራለን ማለት ነው አብራችሁን ሆኖ እና ዶሮዎች ዶሮዎች ይሄው ዶሮ እንግዲህ እርባታ ሀዲያ ለምንድን ነው ግቢ ያለሽ እርባታ ጀመሪም ወይ ያው ጎረቤት ያስቸግራሉ። የሚገርማችሁ ነገር ጎረቤት ያሸግረው። ውይ አንዷ ሄውላችሁ እንቁላሏን ዱብ አድርገዋለች ማለት ነው። ማንኛቱ እንደጣለች አላቅም። እንግዲህ አዲስ ከመጣችሁ ነው ማለት ነው። ሀበሽ ሀበሻዋ መሰለችኝ፣ ሀበሻዋ ትሆን። ማንኛቱ እንደጣለችው አላቅም፣ ሜዳው ላይ ጥላለች። ማሻላ ማሻላ ካሁኑ ማለት ነው። እና ማንኛቱ እንደጣለች አላቅም። እንደምታየው ዶሮ እንግዲህ ጀምረናል። ያው በርከት አረጋችኋለሁ፣ ግን የፈረንጅም ይመስላል አላቅም፣ አለኩልሃልን በርከት አረጋችኋለሁ። እዚህ ሙያቸውን አርግላችኋለሁ። ማደሪያቸው ደግሞ እዚህ ሰርቸላችኋለሁ። እንደዛ አርጌ ዶሮ ማርባት እንግዲህ ልጀምር ነው። አስር ሺህ የመጀመሪያ መነሻ አስር ሺህ ብር እስከ ምግባቸው ማለት ፍርሽ ካገዛለሁኝ ፍርሽ ካገዛላችኋለሁ። ከዛ እንደዛ አርጌ ለመስራት ፍላጎት አለኝ ማለት ነው። ያችን ሀበሻዋን የገዛኋት ደግሞ ለምን መሰላችሁ? ለማስታቀፍ ማለት ወንድ ዶሮ አንድ ዶሮ ገዛ እና ከዚያ እነሱ የሚጥሉትን እንቁላል እሷን አስታቅፋታለሁ ማለት ነው። ሀበሻውን አስታቅፋታለሁ ከዛ አስቀፈቅፋለሁ ማለት ነው። እንደዛ ሰራለሁ ብዬ አስቤያለሁ። በቃ ቤቴን እየጠበኩኝ ዶሮ ባረባ ይሻላል ብዬ ወስኛለሁ። አበረታቱኝ ማለት አበረታቱኝ። እሺ፣ አበረታቱኝ። ሰይድን ማሸንፍበት ሰይድ፣ ኧረ አይሆንልሽም እያለኝ ነው ዝበይ አራ አይሆንልሽም፣ ታይ ምናምን እያለኝ ነው እና እኔ ደግሞ መሞከር ፈለኩኝ። ለምን አልሰራም? በቃ ያለ ብር ቤተሰብ ድንቻችንን ጨምረናል እና እንግዲህ ድንቻችን ጋር እኔ ድንች በጣም ነው የምወደው፣ ቀይ ስር ጋር እና ለትንሽ ነው የሰራሁት፣ ለትንሽ ነው የሰራሁት ማለት ነው። ግን በጣም ደስ የሚለኝ መወደው ላችኋለሁ። እንደምታዩት ዘይት በርከት አድርጌ በዘይት ብቻ ነው እየጠፈስኩት ያለሁት እና እንግዲህ ጨውን ጨምራለን። ጨው ጨው ጨው ጨው ጨው ጨው ጨው እና ጨው እንደምታውት እንደዚህ እናደርጋለን። ኪኖ ደግሞ ጣላ ያደርግበታለሁ ማለኩላ ሀልን ጨዋችንን ማቀላቀል አለብን። ድንቻችን ድንቻችን ትንሽ ገባ አንድ ለው ማለት ነው ጨው እዚ መልክ እንግዲህ ጨዋችን ጨምረን፣ ደርሷል፣ ደርሷል አሪቡ ሪብ ቤተሰብ እንጨምራለን እያችሁ ቃሪያ ቃሪያ ጣል ጣል ተደረገ ቃሪያውን ትንሽ ትንሽ ትንሽ እንደዚህ ቀልቀል እናደርገዋለን። ደስ ይለኛል። የቃሪያ ጋር እንደዚህ ቋመጥኩኝ ማለት ነው። እኔ ለበላው የምቋመጠው ነገርስ፣ ወይ ጉድ ጉድ ጉድ፣ ምንድን ነው መቋመጥላችሁ ልጅ ማለት ነው። ሰምታችኋል። እና ከዛ ትንሽ ኪኖ አላርግበት። ኪኖ የወጥ ቅመም ማለት ነው። የወጥ ቅመም እንግዲህ እያጣፈጣል፣ እያጣፈጣል ማለት ነው። ሶ በዚህ መልክ እንግዲህ ኪኖም ጨምር ያለው ሁሉን ነገር ጨርሰናላችኋል አሉ ቤተሰብ። ቤተሰብ ሽሮ እንስራ። የሽሮ ሽንኩርት እንግዲህ ጥጃለው ማለት ነው። ሽሮ ልሰራ ምናምን ሽሮችን እንሰራለን። ሽንኩርታችን ይመስል እ እ እ ሽሮ ሳላሳያችሁ፣ ወይኔ ጉዴ! ፈላ ሽሮ። በዚህ መልክ እንግዲህ እየተንተከተከች ነው። አነስ ያለ የምጥዬ ሽሮ እንግዲህ እየተንተከተከች ስለሆነ ተረክረክ ብላለች ማለት ነው። ቢጎል ያላሳያችሁ ብዬ ነው ቀረብ አድርጌ። ሽሮዬ፣ ሽሮዬ፣ ዘላለሚ የኔ ውድ፣ የኔ ንጉስ፣ የኔ ሁሉ ነገሬ፣ አንቺ ባትኖሪ እኮ መኖር አልችልም ይመስለኛል። ሽሮዋ አንለወጣልሽ አይ፣ ለወጤ ብዬሻለሁ የዘላለሜ እና ይህን ይመስላል እንግዲህ ሽሮችን ሽሮችን ቤተሰብ፣ ከገበያ ተመልሰናል። ዴት እንዴት እንደሚያምራያችሁ! ማሻአላ ተባረካላት። ጁማ ማለት ነው እኛ ጋር ጁማአ ገበያ። በጣም ደስ ነው የሚለው። ቃሪው ተመልከቱስ። ወላይ ሲያምር ማለት ሲያምር ሲያምር። ማሻላ ተባረካላት። ቲማቲውም ቲማቲም እራሱ እንደዛው። ምንም ትንሽ ጨመረ ቢባል ኳ ዴና ነው። ሽንኩርትም አሪፍ ነው። ኪሎ አምሳ ብር አርባ ብር ኪሎ አርባ ብር ሽንኩርት ማለት ነው። ድንች ነው። ትንሽ ወደድ ያለው ሰባ ብር ገብቷል። ምንም ማለት አይደለም፣ ደህና ነው ራሱ ማለት ነው። ምክንያቱም የኦርቶዶክሶቹ ጾም ስለሆነ አልጫው ነው ስለሚጠቀሙ ማለት ነው። እንደምታውስ ቃሪያው ምናምን በጣም ነው ደስ የሚለው። ዶሮችም ገዝቻለሁኝ የተወሰኑ ዶሮች። እንግዲህ የመጀመሪያ የመጀመሪያ በአስር ሺ እስከቀለባቸው በ10 ሺህ ብር ለመንቀሳቀስ ሞክራለሁ ብያለው። ዶሮዎች በጣም ተወደዋል። የእንቁላል ዶሮዎች እሲ ልግዛና ልሞክረው ብዬ አሳያቸዋለሁ ማለት ነው ለአሁን ያሉኝን ዶሮች እንቁላል በዛው እግር መንገድ ሽጨን የመጣሁትና ይው ገዛዝች መጣሁኝ ላቸዋለሁ። ሽንኩርት፣ ቲማቲም፣ ቃሪያ፣ ሰላጣ ውጭ አድርጌ ሆኖ ነው። ሰላጣ ልሰራ ነው ምሳ ማለት ነው ምሳ እንስራ ምሳ ግድ ነው። ቀይስርና ያው ቀይስርና ሽሮ ሰርተናል። ከዛም ደግሞ እንደዚያ አድርገን እንሰራለን ማለት ነው። አብራችሁን ሁኑ። ጁማ ገበያ ለነገሩ ማሻ በተባረካና፣ ደስ የሚለው ነገር ጁማ ገበያ በጣም ደስ ይላል። የፈለጋችሁት ነገር በርካሽ ታገኛላችሁ ከገበሬ ሌላው ቀን እኮ ትንሽ ነጋዴ ነው የምታገኙት። እና ዛሬ ሰላጣሉ በጣም ነው ያኔ ወደ ከተማ ከወጣሁኝ መግዛት እወዳለሁ። የሚገርማችሁ እና ሰላጣ ደግሞ ብሉኝ ብሉኝ ብሉኝ ይላል ሲያምር። አሁን እንዲያውም ወደድ አድርገውታል። የሰላ ሰላጣችን በዚህ መልክ ካጠም እዚህ ምን አለን ሰላጣ ማድረጊያ ቤተሰቦቻችን ውድ ነው ማለት ነው። ሀቅ ለማውራት እና ግርም ይለኛል ማለት ነው እና ነጋዴ እጅ ሲገባ ሁሉ ነገር ይወደዳል። ከገበሬ ሲገዙት ግን በርካች ነው የሚገዙ ማንኛውን ቲማቲም በሉት ምን በሉት ቆስጣ፣ ሰላጣ በሉት ነጋዴ ጋር ሲደርስ ይወደዳል ማለት ነው ሁሉ ነገር። እና ይገርመኛል። አንዳንድ ጊዜ ነገር ሰይድ ለነገሩ በቢላዋ የተቆረጠ ሰላጣ አይወድም። መዳም በሉት እንደዛ አርጋችሁ እንደዛ አርጋችሁ ቆረጥ ቆረጥ ብቻ ብሎ መብላት ነው የሚፈልገው ሰይድ ማለት ነው እና። ግርም ይለኛል የሰው ባህሪ። እኔ ደግሞ ጣጣ አይለኝም በቢላዋም ቢሆን ሰላጣ በቢላዋ አይነካም ይላል እና አይ በእጅሽ፣ በእጅ ነው እንትን የሚባለው ይላል ማለት ነው እሱ እናቴ ሽፍ ሳይሆን አይቀርም። እኔ እንደብቆኝ ነው መሆን ያለበት እና አላችኋለሁ። እኔ ግን ዝም ብዬ ለሶስት ቦታም ቢሆን ለአራት ቦታም ቢሆን እንደዛ አድርጊ ነው ማረገው ማለት ነው እሱ ግን ይላል ደስ አይለውም ማለት ነው። እና እሱ የሚፈልገው እንደዛ በቃ በእጅ ላይ በቃ እንደዛ አድርጋችሁ እንዲጨመር የሚፈልገው ለምንድነው? ይጠቋቁራል ይላል እና መዳም በቃ የመዳም ወንድም ሳይሆን አይቀርም። እና ያው ብዙ ሰዎች በእጅ እንደዚህ ሲነካካ የማይፈልጉ ሰዎች አሉ። ለምሳሌ እሱ ግን በቢላዋንቲ ሲል ጥሩ አይደለም ብሎ ያስባል። እና ሰው እንደ ባህሪው ጎመን ጥበሱለት ነው የተባለው። እና እንደዛ ነው እላችኋለሁ። እኔ ግን እንደዚህ በቢላዋ ተከትፎ ነው መብላት የምፈልገው። አኩላ ነት ሰላጣዎችን በዚህ መልኩ አለቀ። እና ሰላጣችን በዚህ መልኩ እንደዚሁም በትሮ ሎሚ ስላለኝ ብርቱካን አይደለም አደለም፣ ባይዘወይ ሆምጨ ይባላል ወይም ብርቱ ሎሚ ይባላል ማለት ነው። በትሮ ሎሚ በትሮ ሎሚ ነው የሚባለው። የሎሚ ባህሪ ያለው ነው። ሆኖም ግን ይሄንን ነው የምጠቀመው። ሰላጣችን በዚህ መልክ ጃይዙናል። ሀዋይፕ እናም ሰላጣችንን በዚህ መልክ አዘጋጅን። ሴድ እስከሚመጣ ድረስ ከመስጂድ ታዲያን የደረግና ይቀመጭላችኋለሁ። ሀዋይፕ